ሰላም ሰላም፣ ጤና ይስጥልኝ ውድና የተከበራችሁ የቻናላችን ተከታታዮች በያላችሁበት ሰላማችሁ ብዛ እያልኩ እንደተለመደው ተወዳጁን ድራማ የወፍ ጎጆ ድራማ ንሽላችሁ መጥቻለሁ። እንድትከታተሉ በአክብሮት ጋብዛለሁ። መልካም ቆይታ። በመጨረሻም ሩቺያን ተሳክቶላት ጠበቃዋ እሷ ወደ ታሰረችበት ይደርሳል። እየተናደደችም ትናገራለች። በመጨረሻ ስትንገረፈፍ መጣ። አሁን ደርሻለሁ፣ ደርሻለሁ ዋናው ነገር መጥፎ ነገር ማለፉ ነው። ምንድን ነው እሱም ያልፈው? እባክህ ምንድን ያለፈው? እየቀለድክ መሆን አለበት። ምን ያክል ሰዓት እዚህ እንደተቀመጥኩ ታውቃለህ? ለማንኛውም ሩቺያን፣ አቶ ኦዛር እየጠበቅሽ ነው ያለው። ኦዛር ነው ያልከው? አዎ መጥቷል። በመጨረሻም ኦዛር እንደተመለከተች ሩቺያንም በጣም ደስ እያላት ኦዛር፣ ኦዛር፣ የኔ ፍቅር፣ የኔ ውድ እባክ እባክህ አተርፈኝ፣ ከዚህ እስር ቤት አስወጣኝ እባክህ፣ ላብድ እኮ ነው፣ በጣም ነው የተጨነቅኩት። እባክሽ ሩችያን አረፍቤ ብሎ ሲናገር ሩችያንም ትደነግጣለች። እኔ በፍጹም ሊገባኝ አልቻለም ኦዛር፣ ምን እንደተፈጠረ ጠበቃ እንኳን መጥቶ ሊያናግረኝ እኮ አልቻለም። ማንንም ማግኘት እኮ አልቻልኩም። እባክህ እርዳኝ ኦዛር፣ ወደ ቤታችን ውሰደኝ እባክህ። አታስቢ አትጨነቂ፣ ከዚህ አስወጣሻለሁ እያለም አንድ ዶክመንት ለእሷም ያሳያታል። ምንድን ማንበብ ትችያለሽ ሩችያን? ከዛ በኋላ አንበበሽ ስጭርሽ ትፈርሚያለሽ ሩቺያንም ደስ እያላት የሰጣትን ዶክመንትን በፍጥነት ማንበብ ተጀምራለች። እያነበበች ባለበትም ሩቺያን ፊቷ እየተቀየረ ትድንግጣለች። ምንድነው እሱ ኦዛር አልገባኝም። ለምንድነው እሱ የኒንፋንታ የኒን ሼር ላንተ የምሰጥ? ለምንድን ነው በፍጹም አልገባኝም። ለምንድን ነው አሳልፊ የኔን መብት ምሰጡ ላንተ? ምንም እንዲገባሽ የሚያስፈልግ ነገር እንኳን የለውም። ሁሉም ነገር እኮ ቀላል ነው። ለምንድነው ሱም አይገባሽ? አንቺ እኮ ልትገልኝ ሞክረሽ ነበረ፣ እኔን ለመግደል ሞክረሻል። ነገር ግን ተመልከቺ፣ እኔ ሰብአዊነት የሚባል ነገር አለብኝ። ገባሽ? እዚህ እስር ቤት እንድትበሰብሽ በፍጹም አልፈልግም። አንቺ ያደረግሽውን ነገርም ማድረግ አልፈልግም። እኔ የምፈልገው ከዚህ ቀደም የነጠቅሽኝን ነገር በሙሉ ለእኔ መልሰሽ እንድታስረክቢ ነው። በእውነት ኦዛር አብዷል ማለት ነው ወይም ደግሞ ጭንቅላቱ ተነክቷል። እንደዛ እንኳን አትጨነቂ ሩቺያን፣ አሁን በጣም ጤነኛ ነኝ። እኔ አሁን ፈርሜ ይህንም ፊርማ ከፈረምሽ በመጨረሻም በሰላም ከዚህ ትወጫለሽ። ለጠበቃው እነግረዋለሁ፣ እያንዳንዱን ነገር ያስተካክልልሻል፣ ነጻ ትወጫለሽ። ዶክመንቱን ማስቀምጣ በእጇ እየመጣች እኔ አንድም ነገር እዚህ ላይ አልፈርምም፣ በፍጹም አልፈርምልህም። በእርግጠኝነት ያንም ቪዲዮ እንድታይ አደርገውል ማለት ነው። እነዚህ ፖሊሶች አደለ እሱን አይተ ነው አይደል እንደዚህ ሆነው። ይኸውልህ ያ ቪዲዮ እንዴት ተደርጎ እንደተቀረጸ አላውቅም፣ እንዴትም እነሱ እጅ እንደገባ አላውቅም። በእርግጠኝነት ግን ይህን ሁሉ ነገር ያቀናበረችው ሲቪ ላይ ነች፣ የእሷ ጨዋታ እንደሆነ ይገባኛል። እንዴት ነው እሷ? አንተ ለዛች ለማትረባ ሴት በወጥ መድባ እምትወጪ ርቀው እንዴት ነው? በፍጹም ሊገባኝ አልቻለሁ። ያቺ ሴት በጣም አደገኛ እንደሆነች ነግሬህ ነበረ። እኔ ከዛ ሰውዬ ጋር ስደዋወል አንተን ለመጠበቅ ብዬ ነበረ፣ ከጥቃት ለመከላከል። እኔ አንተን መግደል ብፈልግ ኖሮ ጠዋትና ማታ እንደሆነ ከኔ ጋር ነው ያለው፣ በማንኛውም ሰዓት መግደል ይችል ነበር። ይሄ ብቻ አይደለም፣ አንተ እንደዛ ስትሆን ስትሰቃይ፣ በሞትና በህይወት መካከል ሆነ ምን ያስለቀሰኝ ነበረ። በፍጹም አልገባኝም። ኦዛር፣ ምን እያሰብክ ነው? እንኳን አንተ ለፈጣሪ ብለ ኤውል ሽሩችያን ራስሽን ባታደክሚ መልካም ነው። ከዚህ እስር ቤት በነፃ መውጣት ክፍልሽ ያንችን ንብረት በሙሉ አሳልፈሽ ለእኔ ትሰጭኛለሽ። ነገርኩህ እኮ እሱንማ እኔ በፍጹም አልፈርምልህም። አትልፋ አሁን ወይም ደግሞ ትንሽ ቆየት ትብሎ ኤውል ሶመር ከዚህ እስር ቤት እወጣለሁ። እያንዳንዷን ንብረት እጠይቀሃለሁ። እያንዳንዷን እንደማለቅ ልታውቅ ይገባል። አንድም ንብረት ቢጎል ልጠይቃለሁ። በሌላ በኩል እምኒ ቤት በሩን በፍጥነት እየተንኳኳ ነው። ምንድን የተፈጠረው እያለች ሚኒ ከላይኛው ክፍልም ትወርዳለች። የመጣውም ሶመር ነበር። በሩን ከፈት እንዳደረግችለት ወደ ውስጥ እየገባ ምንድነው፣ እሱ ሶመር፣ ምን ተፈጠረ ትንሽ ግን ያበዛሽው አይመስልሽም? አላበዛሽውም ወይ? እንዴት ነው? ቆይ ትምህርት የማትወስጂው ከህይወትሽ፣ ትምህርት ለምንድን ነው የማትወስጂው? ነገሮችን ለምንድን ነው የምትበጠበጪው? አይበቃሽም ወይ? ምን እያልክ ነው ያለኸው? በፍጹም አልገባኝም። ከዚህ በተጨማሪ ወለ ተረጋጋ። ኬራ አስተኝታለች፣ እንቅልፍ ወስዷታል። እርባክሽ። እንደረጋጋ ነው የምትፈልጊው? መረጋጋት አለብኝ? አንቺ ጨዋታ እየተጫወትሽን ያለሽው ከኔ ጀርባ፣ እኔ ግን መረጋጋት አለብኝ ወይ? ዘመር በጣም እኮ ትገርማለህ፣ በእውነት ምን አጠፋው ደግሞ? ድጋሚ አይላን ጠይቀሽ ነበረ። የኔን ንብረት፣ የጥርስ ቡርሽ እንኳን ሳይቀር፣ እያንዳንዱ ቀይ በትልቅ ሻንጣ የግል የሆነውን ነገር በሙሉ ልቅምቅም ማድረግሽ ወደዚህ አምጥተሽዋል። ሶመር ነው እንደዛ አድርጊ ብሎ ነው ብለሽ? ማን ነው እሱ መብት የሰጠሽ? ንገሪኝ። የኔን ልብስ እንዲሁም ደግሞ ቀይም በሙሉ ለምንድን ያመጣሽው ወደዚህ? እንዴት እንደዚህ ታረያለሽ? ምን አስበሽ ነው? እኔ እንዴት ወደ አንቺ ቤት እመጣለሁ? እንዴት ከአንቺ ጋር እኖራለሁ? እንዴት እንደዚህ ታረያለሽ? ንገሪኝ። ይኸውልህ እኔ እኮ እንደዚህ ያደረኩት በጣም ትንሽ እቃዎችን ብቻ ነው። ምናልባትም ደግሞ ዘና ብለህ ከልጅ ከኪራዝ ጋር ተረጋግተህ ጊዜ እንድታሳልፍ ስለምፈልግ እኮ ነው። ልጅ መሆኗን ረሳሁ። አንተ እኮ በጣም ቢዚ ነህ፣ በዛ ላይ በጣም ብዙ ስራ አለብህ። እኔ ጥሩ ነገር ያደረኩ መስሎኝ ነው። ይኸውልሽ ለእኔ ማሰብሽን ታቆሚያለሽ። እዚህ ጋር ግን ይኸውልሽ፣ የአንቺ ጨዋታ ያቆማል። ከዚህ በኋላ በፍጹም እንዳትጫወች። ተይኝ ብዬሻለሁ። ብቻ መኖር ነው የምፈልገው። ተይኝ ብዬሻለሁ ሚኔ በህይወት የጣልቃት ትግቢ ብዬሻለሁ። ይሄው ልሽኔ በቀጥታ ነው እየተናገርኩ ያለሁት። ለመጨረሻ ጊዜ ደግሞ ልንገርሽ በዚህ ምድር ላይ እኔ እናንቺ ብቻ እንኳን ብቀር እኔና አንቺ በፍጹም አንድ ላይ መሆን አንችልም። እኔ ከአንቺ ጋር መሆን አልፈልግም። ይሄ ሊገባሽ ይገባል። ቦታሽን እወቂ። እቤትሽ ቁጭ ብለሽ ልጅሽን ተንከባከቢ። በህይወቴ ጣልቃ አትግቢ። ከዚህ በተጨማሪ የወሰድሽውን እያንዳንዱን ንብረቴን አዘጋጅተሽ እንድጠብቅኝ ይፈልጋሉ። ሹፌሬ መጥቶ ይወስዳል። አንድም ዕቃ እንዳታስቀሪ ነግሬሻለሁ ብሎ ተናግሮ በመጨረሻም ጥሏት ይሄዳል። ሚኔም በጣም እየተበሳጨችና እየተናደደች ስቅስቅ እያለችም ታለቅሳለች። በሌላ በኩል ቱርካን ቤቷ ምግብ ለመብላት እየሞከረች በመሀልም በሀሳብ ጭልት ተተላለች። በመቀስ የቆራረጠችውን የሙሽራ ቀሚሱን ትመለከታለች። በመጨረሻም ግራቤ ገባት። ቱርካንም ስልኳን አንስታ ወደ ሶመር ጋር ትደውልለታለች። ይሁንና ግን ሶመር መኪናውን በፍጥነት እያሽከረከረ ስልኳንም ሲመለከት ስልኩን ከማንሳትም ይቆጠባል። የዚህን ጊዜ ቱርካንም ትጨነቃለች። በሌላ በኩል ሩችያን የተጨነቀችው ከፖሊስ ጣቢያ ሆና አስፈቅዳም ወደ ናስሪን ጋር ስልክ ትደውላለች ናስሪንም ስልኳን ታነሳለች ታውቂያለሽ ናስሪን ልክ እንደ ጓደኛ ነበር የተመለከትኩሽ እኔ ልቤን ከፍቼልሽ ነበረ ችግሮቼን በሙሉ ሚስጥሮቼን በሙሉ አዋይቸሻሉ አንቺ ትከሻ ላይ ሆኜ እምባዎቼን አፍስሼ ነበረ ነገር ግን አንቺ እየጠበቅሽ ነበር ጊዜና ቦታ እየጠበቅሽ ነበር ስህተት እስከምሰራልሽ ድረስ ምን እያልሽን ያለሽ ሩችያን አልገባኝም የምን ስጠት ነው የምጠብቀው? ደግሞ በደንብ አድርገሽ ታውቂያለሽ ናስሪ፣ ምንም አይነት እኔ ክፉ ሀሳብ የለኝም እያልሽ ሸወርሽኝ። ናስሪ፣ ምን እንዳደረግሽ ግን ተመልከች። እያክለፈለፍሽ ወስደሽ ያንን መረጃ ለፖሊሶች አሳልፈሽ ሰጠሽብኝ። ከዛ በኋላ ለአይላ ደግሞ የላክሽላት የማይረባ የልጆቻችንን የሰርግ ፎቶ ሩቺያን ስለምን እያወራሽ እንደሆነ እየገባሽ ነው? እኔ ለምንድን ነው እንደዛ ማደርገው? አንች ላይ ይህንን ማ የምታደርጊው? በመጨረሻም ልጅሽ ቱርካን ወደ እኔ ቤት እንድትመለስልሽ ነዋ። እኔ እስር ቤት እገባለሁ፣ እሷ በሰላም ትኖራለች እኔ ቤት ውስጥ። ይህን አስበሽ አይደለ? እኔ በፍጹም አልገባኝም። ለምንድን ነው እሱ እስር ቤት አንች የምትሄጂው? እኔ እንዴት እንደዛ አደርጋለሁ? አየሽ፣ ልክ እንደዚህ ነው ናስሪ። በደንብ ገብቶሻል። ከቱርካን ጋር የሄድን ጊዜ ቱርካን የልጄ ሚስት እንድትሆን በፍጹም አልፈልግም፣ ከዚህ በኋላ ይበቃቸዋል እያልኩ ስናገር እየተናደድሽ ነበረ። ይህንን ነገር መቋቋም አልቻልሽም ነበር። በመጨረሻ እኔ ስተስሰራ ጠብቀሽ ተጫወትሽብኝ። ይኸውልሽ አዳም ሩቺያን እኔ ስለምታወደው ነገር በፍጹም ሊገባኝም አልቻልም። ለልጅ እንኳን ይህንን ነገር ሚስጥሩን አልተናገርኩም። ለማንኛውም ናስሪን አንላቀቅም። ላደረግሽው ነገር የጅሽን ዋጋሽን ታገኛለሽ። ይችን ቀን እንዳረሻት ኋላ ይውልሽ። ሩቺያን አዳምጭኝ፣ እኔ እንደዚህ አይነት መጥፎ ነገር አንቺ ላይ አላደርግም። ጠላት ካለሽ እዛው ጠላትሽን ፈልጊ። አንድ ቀን ይውልሽ። አሁን በተናገርሽ ነገር ትጸጸችበታለሽ። እኔ አንቺ ጠላት አይደለሁም። የእኔ ትልቁ ጸጸት ማምን መሰለሽ ናስሪን፣ አንቺን ወደ ልቤ በማቅረብ ሚስጥሬን መናገሬ ነው። በእውነት ታሳፍሪያለሽ ናስሪን። አሳፋሪ አሳፋሪ ነሽ ብላተን አከራት ስልኩንም ትዘጋባታለች። ሄሎ ሄሎ እያለችም ናስሪ ትጨነቃለች። ሳዲቅም ግራ እየገባው ወደ ናስሪን አቀረብሩ ምንድን የተፈጠረው? ምንም አልተፈጠርም እያለችም ናስሪን ትናገራለች። በሌላ በኩል ሶመር ወደ ክፍሉ ገብቶ ልብሱንም እያወለቀ ባለበት ቱርካንም ተጨንቃ በድጋሚ ለሶመርም ተደውልለታለች። ቱርካን እንደደወለችለት ስልኩ ላይ ካየ በኋላ ስልኩን ከማንሳትም ሶመር ይቆጠባል። እንደፈለክ በቃ ለምን አቶ ባታነሳ ለምን አቶ ለምንድን ለምንድን ነው እሱ ስም ደውለው እየደጋገምኩ የራሱ ጉዳይ ለችም ስልኳን ተጥለዋለች። እየተንቆራጠጠችም ትንሽ ከቆየች በኋላ ቱርካን በድጋሚ ስልኳን አንስታ ወደ አይላ ጋር ትደውላለች። ስልኳንም አይላ ታነሳለች። ሄሎ አይላ፣ ይሰማሻል? እኔ ነኝ፣ ቱርካን ነኝ። ደህና ነሽ ወይ? ቱርካን፣ ሰላም ነኝ። እኔ ደህና ነኝ። ሁሉም ሰላም ነው። እሱ መሬት ነው ያለው። ቆይ ከሚኒ ጋር ነው ያለው እንዴ የሚኒ ቤት ነው ያለው ታውቂያለሽ የት እንዳለ? እያለችም እየተደናገጠ ይጠይቃታለች። ረ በፍጹም አይደለም። የት እንዳለ ታዲያ ንገሪኛ እያለች እየጠየቀች ባለበት ሶመርም ከላይኛው ክፍል እየተንደረደረ ልብሱን እየለበሰም ወደ ታች ሲወርድ እዚህ ነበረ እያለችም ትናገራለች። ሶመርም ወደ ውጭ ይወጣል። አው አው እዚህ ነበረ፣ አሁን ግን ወደ ውጭ እየወጣ እያየሁት ነው። ምናልባትም እንግዲህ ወደ ውጭ እየወጣ ከሆነ ወደ እኔ ጋር እየመጣ ነው የሚሆነው እያለችም ቱርካን ትናገራለች። ኃይላም ግራ እየተጋባች ይሆናል ወደ አንቺ ጋር እየመጣ ነው የሚሆነው። ስልኳንም ዘግታ ጠረጴዛዋንም ታዘጋጃለች። ወደ መስታወቱ ጋር በመጠጋት ፀጉሯንም ቱርካን ታስተካክላለች። የሶመርን መምጣት አለመምጣት ቱርካን ቁጭ ብላ መጽሐፍ እያነበበችም እንዲሁም ደግሞ እየቆመች ከቀኝ ወደ ግራም እያለች መጠባበቋን ተከትላለች። መስኮቱንም ከፈታ አድርጋ ወደ ውጭ ታያለች። ይሁንና ግን ሶመር በፍጹም ወደ ቱርካን ቢል ሊመጣ አልቻለም። እሷም በጣም ይደክማታል። መብራቱን አጥፍታም መተኛት ትጀምራለች። እንደገናም ከእንቅልፏ ነግታ መብራቱን ማብራት ይኖርብኛል፣ ቢያንስ ቢያንስ ከመጣ መብራቱን እንደበራ ካያ አይጨነቅም እያለችም መብራቱን ታበረዋለች። ይሁንና ግን ሶመር ነገር ከሴልጁ ጋር ተቀጣጥሮ ወደ አንድ ባር መሄዱ መጠጥም እየጠጡ የወደወዳቸውን እየተጫወቱ ነበር። እየተገላበጠች እንቅልፋል ውስጥ እያላት ቱርካን በመጨረሻም ስልኳን አንስታ ምንድነው ማድረግ ያለብኝ? ይሻውን እስካሁን ሰዓት ድረስ አልመጣም፣ እያለችም ስቅስቅ እያለች ታለቅሳለች። በነጋታው ጠዋት ረፋድ ላይ የቱርካን በርም ይንኳኳል። እየደነቀጠችም ከእንቅልፏ ትነቃለች። የመጣችው ምናስሪን እናቷ ነበረች። እማ ያረፍ በይ እያለችም ብትጠይቃት መቀመጥ እንደማችልም ትነግራታለች። ወደ ትምህርት ቤት መሄድ ይኖርብኛል። ምንድን ነው እሱ? ነግቷል እኮ ለምንድ ነው መብራት ያበራሹ? ይገርምሻልማ፣ ትናንትና መብራቱን አብርቸው ነበረ፣ ረስቸው ተኝቼ ነው እንቅልፍ ወስዶኝ። እየፈራሽን አይደለም ልጅ ፈርተሽ ነው አይደለ? እንደዛ አይደለም፣ ማይ መጽሐፍ እያነበብኩ ነበር። ከዛ በኋላ እንቅልፍ ወሰደኝ። ለሁለት ደቂቃ እንኳ ለምን አትቀመጭም? ማይ ለምን አንጫወትም? ፊትሽ ትክክል አደለ። የኔ ልጅ ሁሉ ነገርሽ አሞሻል እንዴ? ቆይ፣ ኧረ ማየ፣ አላመመኝም። ደህና ነኝ። ሁሉም ሰላም ነው። ትንሽ ቀዝቅዞኝ ነው። እኔ የምልሽ ቱርካን፣ ስለ ሩቺያን ሰምተሻል እንዴ? ኧረ በፍጹም አልሰማሁም። ምን ተፈጠረ ደግሞ? ፖሊስ ጣቢያን ያለችው ማረፊያ ክፍል አስገብተዋታል። ምን እያልሽ ነው ያለሽው ማይ? እያለችም ቱርካን ትደነግጣለች። ውድና የተከበራችሁ ቻናላችን ተከታታዮች የወፍ ጎጆ ድራማ ይቀጥላል። ለቻናሉ አዲስ ይሆናችሁ የሮን ምልክቱን በመጫን በማድረግ የወፍ ጎጆ ድራማን እስከመጨረሻው ድረስ መከታተል ይችላሉ። በቀጣይ ክፍል እስከምንገናኝ ሰናይ ጊዜ ይርላችሁ።